ቀጣይ እዚህ ጋ ይሄኛውንስ ይሄኛውን ይሄኛውን ስንሰራ ደግሞ ምን እናደርጋለን? መጀመሪያ አሬንጅ እናደርግ ከመስራታችን በፊት ኔጌቲቭ ሶስት ስምንተኛ ሲቀነስ አምስት አስራ ሁለተኛ። ስለዚህ መጀመሪያ ምን እናደርጋለን? የሁለቱን የጋራ አካፋይ እንፈልጋለን። ስንት ነው የሚሆነው? 24 ሀያ አራት ነው አይደል? የሁለቱ ትንሹ የጋራ ብዜት ሀያ አራት ነው። ስለዚህ እዚህ ጋር እንስራ ለብቻ ኔጌቲቭ 3 ስምንተኛ ሲቀነስ 5 12ኛ 24 24 24 ለ8 3 3 በኔጌቲቭ 3 ኔጌቲቭ 9 ስለዚህ ኔጌቲቭ ዘጠኝ ሲቀነስ 24 ለ12 2 2 በኔጌቲቭ 2 በ5 10 ስለዚህ 10 አስር ስለዚህ ስንት ሆነ? ኔጌቲቭ 19 20 አራተኛ መልሱ እንደዚህ ነው የሚሆነው ማለት ነው። እሺ እዚህ ጋር መ መ እነኝን ሁለቱን ቁጥሮች መደመራል ብናደርግ ዜሮ ነጥብ ስምንት አምስት ከሲደመር ዜሮ ነጥብ ሶስት አንድ አሁን መሸወል የለባችሁ እያንዳንዱ ቤቱ በየቤቱ ልክ ነው የሚጻፈው። ለምሳሌ እንበልና እዚህ ጋር አራት ቢኖር ኖሮ እዚህ ጋር ዜሮ ትጨምራላችሁ፣ ችግር ስለሌለው ማለት ነው። እንደዛ ተደርጎ ነው የሚሰራው። ስለዚህ አሁን የለም ስለሌለ እንትኑ ይሄ አምስት ነው። በጣም ጥሩ። አሁን እነኝን ስንደምር ስድስት። ይሄ ስንት ነው? አስራ አስራ አንድ። ስለዚህ አስራ አንድ። ስለዚህ እዚህ ጋር ያለው ሁለት ነው አይደል፣ ሁለት ዴሲማል ፕሌስ አይደል ያለው ስርየሽ፣ ሁለት ነጥብ አይደል። ዚህ ከዚህ ተነስተን አንድ ሁለት እዚህ ጋር ነው የምናደርገው ማለት ነው ነጥብ አይደል። ስለዚህ ስንት ይሆናል ማለት ነው? አንድ ነጥብ አንድ ስድስት ይሆናል ማለት ነው። የተለያየ ዘዴ መጠቀም ትችላላችሁ። ከፈለጋችሁ አንድን ጽፌ አንድ አለኝ ብላችሁ ወደዚህ መሻገር ትችላላችሁ። ያ ማለት ምን ማለት ነው አሁን የነስ ደምሩ ስቀንሱ ነው መደመር ነው መደመር ነው። ከዛ አምስትና አንድ ስድስት፣ ከዛስ እነኚህ ሁለቱ ደግሞ አስራ አንድ። አንድን እዚህ ጋር ጽፍና ማዶ ላይ ደግሞ አለኝ እላለሁ። አንድ አለኝ አንድና ዜሮ ስንት አንድ። ስለዚህ አንድ ነጥብ አንድ ስድስት። ከነጥብ በኋላ ያሉት ቁጥሮች እያንዳንዳቸው በተናጥል ነው የሚነበቡት። አንድ ነጥብ አንድ ስድስት፣ አንድ ነጥብ አስራ ስድስት አይባልም። ምክንያቱም ከዚህኛው ሲነበብ ዜሮ ነጥብ ስምንት አምስት ሶስት አንድ ተብሎ ነው እያንዳንዱን የሚጠራ። ጥሩ እንቀጥል። ይሄኛውስ ይህን ስንሰራስ ይህንን ከስድስት ላይ አምስት ሲደመር ሰባት ማለት ይሄ አንድ አንድ ሲደመር ሰባት ስምንት፣ ጨርሰናል። ይህንንም ይሄኛውንስ ዜሮ ነኝ ቀደም ያየነው ህግ ሁለት ምልክቶች በአንድ ላይ ዜሮ ሲቀነስ አስራአምስት ኔጌቲቭ አስራአምስት ይሄኛውስ ይሄኛውን ደግሞ ፕላስ ማይነስ ማይነስ አይደል? ፕላስ ማይነስ ከተባለ ማይነስ ምንድን ነው የምናደርገው? ሶስት ነጥብ ስድስት አምስት ሲቀነስ ይህ ማለት ሶስት ነጥብ ስድስት አምስት ሲቀነስ አምስት ነጥብ አራት ስምንት አደለ? እዚህ ጋር ሲቀነስ አምስት ነጥብ አራት ስምንት አሁን ቁጥሩ እንትን ይላል አደለ ትክክል አይደለም። ከትንሽ ላይ ትልቅ ስለማይቀነስ ቦታ እናቀያይር። ይሄንን ነገር ቦታ እናቀያይርና እንትን እንበል። ስለዚህ አምስት ነጥብ አራት ስምንት ሲቀነስ ሶስት ነጥብ ስድስት አምስት እናደርግና በኔጌቲቭ እናስቀምጣለን። መልሱን ፖዚቲቭ ነው ያለ ይመጣለን በኔጌቲቭ ነው የምናስቀምጠው። ስለዚህ ይህ ስንት ይሆናል? ከስምንት ላይ አምስት 3 ነው የሚሆነው 3 ከአራት ላይ ስድስት ስለማይቻል ከዚህኛው ላይ አንድ እንበደራለን። 14 8 ነው የሚሆነው አይደል 8 እዚህ ጋር 8 ከዛ ነጥብ ይሄ ደግሞ አንድ ስከላው ላይ ስለተነሳ አራት ይሆናል። ከአራት ላይ እንትን አንድ ይሆናል። ስለዚህ ኔጌቲቭ አንድ ነጥብ ኔጌቲቭ አንድ ነጥብ ስምንት ሶስት ይሆናል ማለት ነው። ከዛ ቼክ አድርጎ ወደላይ እዚሁ ጋር መደመርና ይሄን ማምጣት አለባችሁ። ወደላይ ደምራችሁ፣ እነኝን ሁለቱን ደግሞ ወደላይ ደምራችሁ ይሄንን ማምጣት አለባችሁ መልሱን። አሁን ይኸው ከኖርማል ታቀናንሱና መልሱን ግን በኔጌቲቭ ነው የምታስቀምጡት። ከዚህ ላይ ይሄንን ስለማይቻል ማለት ነው ይሄንን። ኔጌቲቭ አምስት ነጥብ አራት ስምንት ሲደመር አይደለም ነው ስንት ሶስት ነጥብ ስድስት አምስት ነው። ስለዚህ እነኝን ሁለቱን ቁጥሮች እነኝን ተደምሩና ይሄን ማምጣት አለባችሁ ማለት ነው። ስለዚህ ይሄ ስንት ነው? ስምንት መጣ። ይሄስ አራት ነው። ይሄስ አስራ አንድ ነበራችሁ። እነኝን ሁለቱ ደግሞ ምንድን ነው የሚሆኑት? ሶስት አራት። እንደዚህ ትክክል መጣ ማለት ነው። ይሄኛውስ ይሄኛው አሁን ይሄኛው ምንድነው የሚሆነው ወደ አንድ መልክ መቀየር አለበት። ስለዚህ ወደ አስርዮሽ ቢቀየር ጥሩ ነው። ይህ ማለት ሀያ ሁለት ነጥብ ሁለት ነው የሚሆነው ምክንያቱም አንድ አምስተኛ ማለት ዜሮ ነጥብ ሁለት ስለሆነ፣ እነኚህ ደግሞ ሁለቱ ምልክቶች አንድ ላይ ሲቀነስ ነው የሚሆኑት። ይሄ ሲቀነስ አራት ሁለት ስለዚህ ከሀያ ሁለት ነጥብ ሁለት ላይ ሶሪ አራት ነጥብ ሁለት ስንቀነስ ከሁለት ላይ ሁለት ምንም የለንም፣ ዜሮ ነው። ከዚህ ጋር ነጥብ ከሁለት ላይ አራት ስለማይቻል ከ12 ላይ አራት ስምንት፣ አንድ ነው የሚሆነው። 18 ነው የሚሆነው ማለት ነው። የዚህ መልስ አስራ ስምንት ይሆናል። የመጨረሻውስ? የመጨረሻው ይሄ አሁን፣ ይሄ ደግሞ በትክክል ሲጻፍ መጀመሪያ አንድ ነጥብ አራት ሲቀነስ አምስት ነጥብ ሶስት ሲደመር ዜሮ ነጥብ ስድስት ሌላው ደግሞ ፖዘቲቮቹን አንድ ቦታ መጀመሪያ በሰሩ ጥሩ ነው። ፖዘቲቮቹን አንድ ነጥብ አራት እና ዜሮ ነጥብ ስድስት ቢደመሩ ጥሩ ነው። ስለዚህ አንድ ነጥብ አራት ሲደመር ዜሮ ነጥብ ስድስት ሲቀነስ አምስት ነጥብ ሶስት ከዛ ሁለቱ ሲደምሩ አሁን እነኝ ሁለቱ ሁለት ይሆናል ማለት ነው ሁለት ነጥብ ዜሮ ከዛ ሲቀነስ አምስት ነጥብ ሶስት አሁን ይህንን ከአምስት ነጥብ ሶስት ላይ ሁለትን ቀንሳችሁ በኔጌቲቭ ማስቀመጥ ትችላላችሁ። አሁን ይህንን ከአምስት ነጥብ ሶስት ላይ ሁለትን ቀንሳችሁ ኔጌቲቭ ማድረግ ማለት ነው። ይህ ማለት ሁለት ሁለት ሶስት ነጥብ ይህ ሁለት ይህ ሁለት አምስት ነጥብ ሶስት ለመሆን ስንት ይቀረዋል ነው። ስለዚህ ከዚህ ቁጥር ላይ ይህንን ቀንሳችሁ መልሳችሁን በኔጌቲቭ ታስቀምጣላችሁ። የሁለት ነጥብ ሶስት ነጥብ ሶስት ነው ሶስት ነጥብ ሶስት ነው የሚሆነው ስለዚህ ኔጌቲቭ ሶስት ነጥብ ሶስት ይሆናል ማለት። እሺ እዚህ ጋር ደግሞ ምን ይላል? መደመር ነው። ጣና የመደመር ጣና የመደመር እዚህ ጋር ሰጥቶናል። ሁለቱም መደመር ነው የሚሆነው ማለት ነው። ስለዚህ እነኝም ማመሳሰል አለብን፣ ታታቸውን ማመሳሰል አለብን ማለት ነው። እዚህ ጋር ስድስት ስድስት ካለ ይሄንን ስድስት ማድረግ አለብን። ስለዚህ ለማመሳሰል ደግሞ ይህንንም በሁለት ይህንንም በሁለት፣ ስለዚህ አራት ስድስተኛ እናደርጋለን ማለት ነው። ከዛ ሁለቱን ኔጌቲቭ አምስት ስድስተኛ ሲደመር አራት ስድስተኛ ስናደርግ ኔጌቲቭ አምስት ሲደመር አራት ስድስተኛ ነው የሚሆነው ማለት ነው። ይሄ ማለት ደግሞ ኔጌቲቭ አንድ ስድስተኛ ነው የሚሆነው ማለት ነው። ስለዚህ ኔጌቲቭ አንድ ስድስተኛ ነው የሚሆነው ዚህ ከመልሱ ሌላስ ጠንና የን ደምሩ ይላል። ያው ነው የቦታ ቀየር ምንም ለውጥ የለውም። ኔጌቲቭ አንድ ስድስተኛ ነው። ጠንና እየን ከደመራችሁ በኋላ ዘን ደምሩበት ይላል። ያ ማለት ጠንና እየን ደምረን ኔጌቲቭ አንድ ስድስተኛ ትናል እላው ላይ ዘን እንደምራለን። ይሄ ማለት አራት ዘጠነኛ ነው። ይሄ ማለት ደግሞ የዘጠኝንና የስድስትን የጋራ አካፋይ እንፈልጋለን የሁለቱ አካፋይ አሁን የጋራ ይህ ስንት ነው የሚሆነው? አስራ ስምንት አስራ ስምንት ለስድስት ሶስት ሶስት ኔጌቲቭ ሶስት ሲደመር አስራ ስምንት ለዘጠኝ ሁለት ሁለት በአራት ስምንት ይህ ማለት ደግሞ ስምንት ሲቀነስ ሶስት አስራ ስምንተኛ ይሄ አምስት አስራ ስምንተኛ ማለት ነው። አምስት አስራ ስምንተኛ አምስት አስራ ስምንተኛ ሁለቱ ደግሞ ምንም ልዩነት የለውም። ይህም ተመሳሳይ ነው የሚመጣው አምስት ጠናየ እነኝን ሁለቱን ይሄ ማለት ማለት ነው ኔጌቲቭ ሁለት ነጥብ አምስት ሲደመር አራት ነጥብ አምስት ማለት ነው። ይህም ቦታ እናካሄድ አራት ነጥብ አራት ነጥብ አምስት ሲቀነስ ሁለት ነጥብ አምስት ነው የሚለው ይህ ስንት ነው የሚሆነው? ከአራት ነጥብ ሁለት ከአራት ነጥብ አምስት ላይ ይህ ስንት ነው? ሁለት ነው የሚሆነው አይደል አሁን እንደዚህ ስናዘጋጀው ሁለት ይሆናል። ሁለት ይሆናል። ስለዚህ ጠ ሲደመር የሚለው ደግሞ ስንት ነው የሚሆነው እዚጋ? ሁለት ይህም ሁለት ተመሳሳይ ነው። ከዛስ አሁን ሁለት ላይ ይሄ ደግሞ የሚለን ጠና የ ሁለት ተመቶልናል አደል ሁለት ጠና የተደምሩ ተደምሩ ጠና የ መጀመሪያ ሁለት ተመቶልናል እላው ላይ ዘን ደምሩ ይላል። ስለዚህ ሁለት ሁለት ሲደመር ኔጌቲቭ አንድ ነጥብ አምስት ነው የሚለው ስለዚህ ሁለት ሲቀነስ አንድ ነጥብ አምስት ይሄ ማለት ደግሞ ስንት ነው? ዜሮ ነጥብ አምስት ነው የሚሆነው ማለት ነው አይደል? ሁለት ሲቀነስ አንድ ነጥብ አምስት ስለዚህ ዜሮ ነጥብ አምስት ተመሳሳይ ነው የሚሆነው ሁለቱም፣ ልዩነት የለውም። ይህኛውን ደግሞ እንስራ። ይሄኛው እና ይሄኛውን እንደምር ወደ አንድ መልክ። ይሄንን አሁን ወደ ንብብር መቀየር አለብን። ይሄ ደብልቅ ነው አደለ? ድፍን ቁጥር እና ንብብር ቁጥር ነው አደለ? የተጻፈው በአንድ መልክ እንጻፈው። በህገኛ ባልሆነ ንብብር ቁጥር እንጻፈው። ይሄ ማለት ሶስትም በሶስት አባስተን ዘጠኝ፣ ዘጠኝ ላይ ደግሞ ሁለት አስራ አንድ ሶስተኛ ነው ማለት ነው አደል። አስራ አንድ ሶስተኛ ማለት ትልቁ ቁጥር ከአስራ አንድ በታች የሆነ ለሶስት የሚካፈል ዘጠኝ ነው። ዘጠኝ ደግሞ ስንት ላይ ዘጠኝ ላይ ስንት ቢደመር ነው አስራ አንድ የሚሆነው? ሁለት ከዛስ? የጋራ ሶስት ከዛስ? ይሄንን እንደዚህና እንደዚህ ማድረግ ነው አይደል? ሶስት የጋራ ስለሆነ ማለት ነው ሲደመር ሁለት ሦስተኛ ይሄ ማለትስ ዘጠኝን ለሶስት ሦስት ሦስት ሲደመር ሁለት ሦስተኛ ይሄ ማለት ደግሞ ማለት ነው ሦስት ሙሉ ሶስት ድፍን ሆኖ ሸረፍራፊው ደግሞ ሁለት ሶስተኛ ማለት ነው፣ ለማለት ነው። ይህ ማለት አስራ አንድ ሶስተኛን ለማምጣት ነው፣ ይህ ለማስረዳት ነው። አሁን ሁለቱን እንደምር። አስራ አንድ ሶስተኛ ሲደመር አንድ ስድስተኛ ይሄ የጋራ ስንት ነው? ስድስት። ስድስት ለሶስት እዚ ጋ ስድስት ለሶስት ሁለት፣ ሁለት በአስራ አንድ ሀያ ሁለት። ስለዚህ ይሄ ሀያ ሁለት ሲደመር ስድስት በስድስት አንድ አንድ ሲበዘባን ይሄ ሀያ ሶስት ስድስተኛ። ስለዚህ ሀያ ሶስት ስድስተኛ ይህም ሀያ ሶስት ስድስተኛ ልዩነት የለውም። ቦታ ቅይር ላይ ችግር ስለሌለው ማለት ነው። ሁለት ሲደመር ሶስት እና ሶስት ሲደመር ሁለት እኮ ልዩነት የለውም። እንደዛ ነው እያለ ነው ያለው ይሄ አይደል? ልዩነት የለውም። ስለዚህ አሁን ደግሞ ምንድነው የሚለው ይህንን ሀያ ሶስት ይህንን ሀያ ሶስት ስድስተኛ ላው ላይ ሀያ ሶስት ስድስተኛ ይህንን መልሰን እንደዛ እንቀይረዋለን። ይህንን ስንት አምስት ሙሉ አራት ዘጠነኛ ዘጠኝ በአምስት አርባ አምስት አርባ አምስት ሲደምር አራት አርባ ዘጠኝ ዘጠነኛ ማለት ነው። አርባ ዘጠኝ ዘጠነኛ 49 9ኛ ላይ ማንን ነው የምንደምረው? ሲደምር ሀያ ሦስት ስድስተኛ የጋራ 18 18 ለ9 ሁለት ሁለት በ49 98 18 ለ6 3 በ3 በ23 ስልሳ ስድስት ይህን በሶስት ስልሳ ዘጠኝ ስለዚህ ዘጠና ስምንትና ስልሳ ዘጠኝ ስንደምር፣ ሰባት ዘጠኝና ስድስት አስራ አምስት አስራ ስድስት መቶ ስልሳ ሰባት አስራ ስምንተኛ ስለዚህ መልሱ ስንት ይሆናል ማለት ነው? መቶ ስልሳ ሰባት 18ኛ ግን በዝቅተኛ ሂሳባዊ ቃል ሊቀመጥ ይችላል ይሄ ነገር። ይህም ይህም እንደዛው ነው። 167 18ኛ አቃሉት። እስኪ መቃለሉን ቼክ እናደርግ።